አዲስ የአስመጪነት ፍቃድ ማውጣት ከፈለጉ እነዚህን ስቴፖች ይከተሉ። የመጀመሪያው የማቋቋመው ድርጅት ፒኤልሲ ነው፣ ሼር ካምፓኒ ነው፣ ወይስ ባለ አንድ አባል ፒኤልሲ ወይስ ሶል ካምፓኒ የሚለውን ይወሰኑ። ከሶል ካምፓኒ ውጭ ከወሰኑ ማለትም ባለ አንድ አባል ፒኤልሲ ወይም ኖርማል ፒኤልሲ ወይም ሼር ካምፓኒ ከወሰኑ ቀጥታ መመስረቻ አዘጋጅተው ስም ስያሜ ከንግድ ቢሮ መያዝ ይጠበቅብዎታል። ስም ስያሜ ከያዙ በኋላ በውል እና ማስረጃ በመሄድ መመስረቻውን ወይም መግለጫውን ባለ አንድ አባል ከሆነ መግለጫውን ከዛ ውጭ ከሆነ መመስረቻውን ያጸድቃሉ። እሱን ካጸደቁ በኋላ ገቢዎች በመሄድ ለድርጅቱ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ያወጣሉ። ቲን ነምበሩ ከወጣ በኋላ የንግድ ምዝገባ በንግድና ቀጠናዊ ትስስር ሚኒስቴር ያደርጋሉ። ንግድ ምዝገባ ካደረጉ በኋላ ንግድ ፍቃድ ከማውጣትዎት በፊት የሚያስመጡት ዕቃ የብቃት ማረጋገጫ የሚፈልግ ከሆነ ከሚመለከተው መስሪያ ቤት የብቃት ማረጋገጫ ማውጣት ሰዓት ይጠበቅቦታል። ለምሳሌ ምግብ፣ መድኃኒት፣ መጠጥ፣ ኮስሞቲክስ ከሆነ ከምግብና መድኃኒት ቁጥጥር ባለስልጣን የብቃት ማረጋገጫ ማውጣት ይጠበቅቦታል። ልክ የብቃት ማረጋገጫውን ካወጡ በኋላ ንግድ ፍቃድ ወይም ደግሞ ትሬድ ላይሰንስ ያወጣሉ። ትሬድ ላይሰንስ ካወጡ በኋላ ቀጥታ ብሔራዊ ባንክ በመሄድ በአስመጪነት ተመዝግበው የብሔራዊ ባንክ አካውንት ቁጥር ይወስዳሉ። እሱን ከወሰዱ በኋላ በኢትዮጵያ ሲንግል ንዶ ሲስተም ወይም በአንድ መስኮት አገልግሎት ፕላትፎርም ላይ ተመዝግበው ዩዘር ኔምና ፓስዋርድ ያጸድቃሉ። መጨረሻ ላይ ጉምሩክ በመሄድ ተመዝግቦ አስመጪነት ኤሪያ ኮድ ወስዳሉ። ልክ እነዚህ ነገሮች ሲጨርሱ ማስመጣት ሂደቱን መቀጠል ይችላሉ ማለት ነው። ሙሉ ማብራሪያውን በቅርብ ጊዜ በዩቱብ ቪዲዮ የምንለቅ ይሆናል። ዲቴል በማለት ኮሜንት ያድርጉ። እንዲሁም በቴሌግራም ቤተሰብ ይሁኑ። ላይክ፣ ሼር፣ ኮሜንት እንዳይረሳ። እናመሰግናለን